ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ ማጥቻ ያለው እና ትላንትና ሞታ ስሜት አወኝ። አንድ ነገር እኔ እንጃ፣ በጣም ተናጅጄ ነው እንዲህ ያልኩትኝ ኪፎስ ይባል ደም ይቅርታ። እና ለዚህም ይቅርታ ለመጠየቅ ነው መጣሁት። እና ለዚህም ደግሞ ቻናልን ሰብስክራ እያረጋችሁ አንድ ሺ እንድታስቀቡኝ ፈልጋለሁ። እና በጣም ስሜት አወኝ። እኔ እንጃ አንዳንድ የሚታዩት ነገር ሲደብረውና እኔ እንጃ በጣም ሲደብረኝ እኔ እንጃ ሳይው በጣም ምን ደበራኝ። ስለዚህ ነው እንደዚህ ያልኩትና እና ለምን ሄሚና ብሮክ ይተዋወቃሉ? እነሱ መቼም ሁሌም አንድ ነው። አንድ እንዲሆን እኮ እኔም ፈልጋለሁ እኮ ብሮክና ሄሚ ነው እኮ ሞቼ ነው የሚወደው ገባችሁ። ሞቼ ማለት ነው። እና እንደዛ ይላችኋለሁ። እነሱ ጥላቻ በፍጹም ልቤ ውስጥ ላይ የለም። ገባችሁ? እና በኪፉ ማሲብ አይደለም። እና እንደዚህ ያልኩት እንደዛ ይላችኋለሁ ቤተሰቦች እና እና ዛሬ ይመጣሉ ፋብሎ እና ጠብቁ ይላቸዋለሁ የቀረ ደግሞ እኔ በዚያው ይቅርታ ብቻ ለመጠየቅ ነው መጣሁትኝ ማን ነው የተሰማው ነገር ካለ ለምን እንደዚህ ያለች ምናምን እንደዚህ አትበሉ የተሰማኝ ነው የነገርኩት ቡሩክ ጥፋት ካጠፋ ቡሩክ ጥፋት አጠፍታል ብዬ ለመናገር ወደላ አይደለም ሄሜ ካጠፋች ሄሜም ይላት አሉኝ ገባችሁ እኔ ደግሞ ሚዛና ወኝ ሁለቱም አንድ ላይ ነው የሚወዱ በአንድ ላይ ነው የሚያየው ገባችሁ ለማሳደብ እነሱ ወይም ብሩክ ለማሸማቀቅ እንደዛ ማድረግ አልፈልግም፣ ደግሞ ማረግም አልፈልግምም። እንደዚህ ማድረግ ሰውም አይደለውም። ገባችሁ? እንንጃ አንዳንዶች የሰው ልጅ የሆነ ነገር ሲናገር ብሩክን አትወዲም ወይም ሄሚ ነው የምትወጂው አንቺ የምትይላላችሁ፣ እንደዛ አይባልም። እንደዛ አይደለም እኮ ብሩክም ሄሚ አንድ ነው እኮ እኛ ሄሚን ብቻ ብንወድ እራሱ ብሩክ እና ሄሚ አንድ ነው። ሶ ስለዚህ ይሄን አስቢበት። የለም እንደዚ ያልኩትኝ እና ቻናሌን ሰብስክራይብ እያደረጋችሁ አንድ ሺ እንድታስገቡኝ እፈልጋለሁ። ቤተሰቦች የጨረቀ ፋሚሊዎች ሄምዬ ና ቡራ ምትወዱት ማለት ነው። እና ሄምዬም ደግሞ አራ ሁለት መቶ ሺ ያስገቡላት እን ይሄ አንድ ቁጥር አምሱላት እን ወይ ሹሃ ደውላ እንትዘላቸዋሉ። እና በተረፈ ዳና ዋሉ ወዳችኋለሁ። ያላችሁበት ቦታ ሰላማችሁ ይብዛ። እና መዳም ቤቴም ሆናችሁ ስራ ላይ ሆናችሁ፣ በየቦታ ሁሉ እያላችሁ እህቶቻችሁ፣ ወንድሞቻችሁን እግዚአብሔር ይጠብቃችሁ ባይ